እስራኤል የሚባለው ሰው ያዕቆብ አይደለም? ለምን ቁርአን እስራኤል የሚባል ሰው እንደነበረ ይናገራል እስ- ባልሽን እንዴት መንከባከብ አለብሽ ብላ መጽሐፍ የጻፈች ባልዋን ገደለች አሉ። የካሊድ ክብሮምን ሁኔታ ይህን ይመስላል። የጌታችን ያለ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያል ነው። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጠቁማ ካላችሁ ኮሜንት ስር በጨዋደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የመለቃቸው ቪዲዮዎች ቫይራል እንዲወጡ ከእናንተ የሚጠበቀው ኮሜንት ማድረግና እንዲሁም ላይክ በማድረግ የበኩላቸውን አስተዋጽኦ እንድታበረክቶ በአክብሮ ትጠይቃለን። ዛሬ የምናገርበት ርዕስ ወንድምና እህቶች የት ይደርሳል የተባለ ዛፍ ቀበሌ ቆረጠው እንደሚባለው ሁሉ ኡስታዝ ወይም ዳይ ካሊድ ክብሮም ወዴት እየሄደ? ይህን ስንናገር መረጃ ላይ ተሞርኮ ዘን ስለሆነ እባካችሁን ይህን ቪዲዮ እስከ መጨረሻ ሳታዳምጡ ኮሜንት እንዳታረጉ። ኮሜንት አድርጋችሁ ደግሞ ነገ አላሁ ስብሓን ታላ ዘንድ የሚያስጠይቃችሁን ነገር እንዳጽፉ በአክብሮ ተጠይቃለው፣ ከወዲሁ አሳሰባለሁ። እንግዲህ ሁሌም ቢሆን ውስታዞቻችን የምንመዝነው በቁርአንና በሀዲስ እንጂ ቁርአንና ሀዲስ በውስታዞች እይታ አንመዝን። ይህ ሁላችን የሚያስማማን እውነታ ከሆነ ውስታዝ ካሊድ ክብሮም ምን እንደሚለን እንስማው። ዳይ ወደሱ ቪዲዮ እስራኤል ማን ነው? እስራኤል ማን ነው? ማን ነው? ነግሬ ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው የያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም አያ የሚሰጠኝ ሰዋል የለም። ባይዘው ወይ ሁሉን ነገር እኔ አሁን አላወራም። እሺ ወላሁ አለም ወላሁ አለም። እስራኤል የሚባለው ሰው ያዕቆብ አይደለም። ለምን ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። እስራኤል የሚባለው ሰው ያዕቆብ አይደል ያለን ነው። ምክንያቱም ቁራን ላይ መኖር አለበት እያለ ተፍሲራቶች፣ ሀዲሶች አትቀበልም። ቁራንዮች ነህ ወይስ ምንድን? አቋምህን ግልጽ አድርግ። ለምሳሌ ኢሳን አስመልክቶ አላሁ ሱብሃነሁ ወተዓላ ከኔ በኋላ ስሙ አህመድ በተሰኘው ነብይ የማበስራቸው ሲሆን ወደናንተ መጥቻለሁ ይላል አይደል? ቁርአን አለ። ቁርአን ላይ የቱ ጋ ነው የነብዩ አለይሂ ሰላቱ ወሰለም ስም ሌላኛው ስም አህመድ እንደሆነ የሚናገር ይህን ነገር የምናገኘው የት ነው? ሐዲስ ላይ ነው፣ ነብዩ አለይሂ ሰላቱ ወሰለም የተናገረው። ስለዚህ ያዕቆብ እስራኤል እንደሆነ እስራኤል ደግሞ ያዕቆብ እንደሆነ ነቢ ዓለይሂ ሰላቱ ወሰላም ተናግረዋል። እንዲሁም ደግሞ ተፍሲራቶች ላይ የተቀመጡ እውነታዎች ናቸው። በነገራችን ላይ ያዕቆብ እስራኤል ለመሆኑ እስራኤል ደግሞ ያዕቆብ ለመሆኑ ምንም አይነት ኪላፍ የለበት። ካሊድ ክብሮም ምን ነክቶት እንዲህ እንዳለ አይገባኝም። እንግዲህ ወደ መረጃችን ስናልፍ አላሁ ሱብሃነሁ ወተዓላ በሱረቱል ኢምራን ምዕራፍ 3 ቁጥር 93 ላይ እንዲህ በማለት ይናገራል ተውራት ከመውረዱ በፊት እስራኤል በእርሱ ላይ እርም ካደረገው ነገር በስተቀር ምግብ ሁሉም ለእስራኤል ልጆች ተፈቀደ ነበር። እውነተኞች እንደሆናችሁ ተውራትን አምጡና አንቦቡትም በላቸው ይላል። እንግዲህ በመልክተኛ ሌ ሰላቱ ወሰላም ዘመን የነበሩ ሰዎች ነቢዩ አለ ሰላቱ ወሰላም የግመል ስጋን ሲበሉ ጊዜ ለምን ትበላለህ? የኢብራሂምን መንገድ እከተላለሁ ምትል ከሆነ ያዕቆብ ምን ያዕቆብ የግመልን ስጋ እንዳይበላ በራሱ ላይ እርም አድርጎ ነበር የስለትን ብሎ ብለው አይሁዶች ይናገራሉ። እውነተኞች ከመሆናቸው እንግዲህ ታውራትን አምጡና የተጻፈውን እስቲ አሳዩን በላቸው ብሎ ለነቢዩ ዓለይሂ ሰላቱ ወሰላም ይናገራል። ዋነኛ ፖይንት እዚጋ አለ። ተፍሲር ኢብኑ ከሲር፣ ተፍሲር አጣበሪ፣ ሌሎችን ተፍሲራቶች ላይ ገብታችሁ ማየት ትችላላችሁ። ምን ብለው ነው ያስቀመጡት? እዚህ ጋር እስራኤል የተባለው ያዕቆብ፣ ያዕቆብ ደግሞ እስራኤል ነው ብለው አስቀምጠዋል። ከማን ይዘው፣ ከኢብኖ አባስ ኢብን ሀዲስ ራሱ አለ ሳሂ አል ቡሃሪ ላይ 3325 ላይ ራሱ ተቀምጠዋል። ይህን ዘጋባ ማለት ነው። ኢብኖ አባስ ይህን ነገር እንዳስተላለፉት ከአላ መልእክተኛ ሌ ሰላቱ ወሰላም ሰምተው እስራኤሎች በራሳቸው ላይ እርም ያደረጉት ነገር እንደነበረ። ከዛ በኋላ እስራኤል ማለት ያዕቆብ ነው ብለው አስቀምጠዋል። እስራኤል ማለት ያዕቆብ ነው፣ ያዕቆብ ማለት ደግሞ እስራኤል ነው ብለው አስቀምጠዋል። የማን አስተሳሰብ እንውስድ? የዳዊ ካሊድ ክብሮም ወይስ ደግሞ የሰለፎቻችን የነቢዩ አሌ ሰላት ወሰላም ንግግር? ፍርዱ ለእናንተ ትተናል። እንዲሁም ደግሞ ትልልቅ ዑለማዎቻችን በዚህ ጉዳይ በዘመናችን ያሉ ምን ብለዋል?

እንግዲህ ግልጽ እና የማያሻማ ነው። እኔ የነገርኳቸው በአጠቃላይ እንዲህ ብለው ነው የተናገሩት። በነገራችን ላይ ሀዲሳዊ መረጃዎች ነፈ ማምጣት እችላለሁ፣ ግን አጠር መጠን ባለመልኩ ማቅረብ ስላለብኝ ነው። ወደ ሁለተኛ ቪዲዮ ስንሻገር እንዲህ በማለት ይናገራል ካሊድ እነስ ተውራ የሚባል መጽሐፍ ታውቃላችሁ? ተውራ ተውራት ተውራ ተውራ ስ ለማን የወረደው ነገር

እንትን ነው ቀያይረን የተጠቀምናቸው ያስተማሩን ያስተማሩ ነገሮች አሉ ተቀያይሮ። ቁርአን ግን በሚገባ መንገድ ለይቶ ነጥሎ ቁርአን በጣም ጥንቁቅ መጽሐፍ ነው። በነገራችን ላይ ጥንቁቅ ነው በጣም ለሙሳ የተሰጠው ኪታብ ተውራት ነው አይልም፣ ተውራት ኪታብ ነው አይልም፣ በፍጹም አይልም። ለሙሳ የተሰጠው ኪታብ የሚባላል ምን ይባል? ኪታብ አለ አንድ ያዙልኝ። ከዛ ተውራት ወርዶን ተውራት እና ኪታብ የተለያዩ ነው። እና እንዘልነት ተውራት ተውራት ሌላ ነው። ተውራት እንግዲህ ለሙሳ አልተሰጠውም፣ በሙሳ ላይ አልወረደም እያለ ነው። ኪታብና መጽሐፍ እየለያየ እየተረጎመ ነው። ኪታብ ማለት መጽሐፍ ነው፣ በቃ ሊትራሊ ትርጉም ያ ነው። እኔ አንዳንዴ ፍልስፍናቸው ራሱ ግራ ነው የሚገባኝ። በጣም ነው የሚገርመኝ፣ ያስቀኛል። ራሱ ፍልስፍናቸው ራሱ ማለት ግልጽ የሆኑ የቁርአን አያዎች ግልጽ የሆኑ የመልክተኛ ሌ ሰላት ወሰላም ሀዲሶች አሉ ተውራት ለሙሳ እንደሰጠው ለምሳሌ ከቁርአንን ጀምር አላሁ ስብሐነሁ ወተዓላ በተከበረው ቃሉ በሱረቱል አልማይዳ ላይ ምዕራፍ 5 ቁጥር 44 ላይ እንዲህ በማለት ይናገራል። እኛ ተውራትን በውስጡ መመሪያና ብርሃን ያለባት ስትሆን አወረድን ይላል። እነዛ ትእዛዛትን የተቀበሉ ነቢያቶች በነዚያ አይሁዲያውያን በሆኑት ላይ በርሷም ይፍረዱ ይላል። እንዲህ አይሁዲያን ሲባል እነዛ አይሁዲያውያን ማን የተላከላቸው ናቸው? አይሁዳውያን ይባላሉ። ነብዩላሂ ሙሳ የተላኩላቸው ህዝቦች ናቸው ወይም እስራኤሎች የሚባሉት ማለት ነው። እነዚህ የተላከላቸው ነቢ ተውራትን ወርዶላቸዋል። እንግዲህ ነቢው አለይሂ ሰላቱ ወሰላም በግልጽና በማያሻማ መልኩ እንዲህ በማለት ይናገራሉ። sahih ሙስሊም ላይ እንዲሁም buhari ላይ ያለ sahih ሙስሊም book of iman በተሰኘው መጽሐፍ ላይ ገጽ 145 ላይ ስለ ኢማን ከተናገረ በኋላ ሰዎች ኢማን እንዲ እንዲ ክፍል ይዛል ካሉ በኋላ ነቢ ምን አሉ ተውራትን ለሙሳ በሰጣው ጌታ አላህ እጠይቃለሁ ይላል ተውራት ለሙሳ በሰጣው አላህ እጠይቃለሁ ተውራት ለሙሳ እንደሰጠው አላህ ሱብሃነሁ ወተዓላ ነብዩ አለይሂ ሰላቱ ወሰለም ነግረውናል የነብዩ አለይሂ ሰላቱ ወሰለም ሐዲስን እንቀበል ወይስ ደግሞ የካሊድ ክብሮም ፍርዱ ለእናንተ ተቻለ ምክንያቱም ዛሬ ላይ በሚያሳዝን ሁኔታ ትልልቅ የሚባሉ ጥፋቶች ትልልቅ የሚባሉ ወንጀሎችና ስህተቶች በአደባባይ ሲሰሩ፣ እንደፈለጉ ሲናገሩ በፉል ኮንፊደንስ ምንም አይባል። ቁራንዮች ነህ ሐዲስና ቁርአን ሐዲስን አትቀበልም የራስህ አስተሳሰብ ነው ብቻ የምትፈስረው ወይስ እንዴት ነው? ዝም ስንላችሁ ጊዜ አበዛችሁት። ሐቂቃ በጣም ነው ያበዛው ካሊድ ክብሮም ማለት። በጣም ኢጎ አለብህ። በጣም ደግሞ ከኔ በላይ አዋቂ የለም ትላለህ። አዋቂነት ማለት የአላሁ ሱብሐነሁ ወተዓላ ቃልን እየተጻረሩ ከዛ በኋላ ለዲነል ኢስላም መስራት ነው። ኢንተንሱሩላህ የንስሩኩኝ የሚለው የአላሁ ሱብሐነሁ ወተዓላ ቃል ወዴት ጥለኸው ነው? የአላህን ሕግጋት በህይወታችሁ በፈጽሙ አላህ ይረዳችኋል ማለት እኮ የአላህን ትእዛዝ፣ ለምሳሌ ወንድና ሴት አለማደባለቅ የነቢዩ አለ ሰላት ወሰለም ሚስቶች ከመጋረጃ ጀርባ ሆነው እነዛ ድንቅ የሚባሉ ሰሃቦችን ያስተምሮ ነበር። ድምፃቸው መቅለስለስ እንደሌለባቸው፣ ከመጋረጃ ጀርባ ሆነው መጠየቅ እንዳለባቸው፣ እንዲሁም ደግሞ ዝም ብለው መውጣት እንደሌለባቸው እየተናገረ አንተ ሴት ልጅ ያለ መህረም ስንት ኪሎ ሜትር ርቀት ሄዳ አንተ ጋር እንድትማር ከዛ አንተ ፊት ለፊት እንዲያፈጠጥክባት ምን ልታስተምረን? ወጣቱ ወዴት እየወሰድክን? ወንዶች የሴቶች ወንዶች በሴቶች የአይነ ሻወር እንዲወስዱ ወይስ ደግሞ ሴቶች በወንዶች የአይነ ሻወር እንዲወስዱ? ድመትና ሳምባ አንድ ላይ ማስቀመጥ ምን ማለት ነው? ድመት ሳሎን ላይ አስቀምጠ ሳምባ ሳሎን ላይ አስቀምጠ መርካቶ ወይም ዱባይ ደሮች እስከመመጣ ድረስ ይህን ሳምባ አትንክ እስከመመጣ ድረስ ብትላ ዝም በላ እሱን ው እያለች ነው የምጠብቅ ነው ትበላዋለች። የወንድና የሴትም ምሳሌ ይህን። አንተ የአላህን ቃል እየተጻረር ከዛ በኋላ የአላህን ቃል አጣመህ ማለት ነው እየፈሰርክ ነው። አንድ ሰው ሙፈሲር ነው ለመባል ምን ያክል ኪታቦችን መቅራት አለበት የሚባለው የሚታወቅ ነገር ነው። ዑለማዎች ወደ ሰባ አምስት መስፈርቶች ያስቀምጣሉ። አንድ ሰው የቁራንን ተፍሲር ለማስተማር ማለት ነው። አንተ ግን ጥናት ብለው ወንድና ሴት ደባልቀ ብዙ ነገር የምናወራው ነበር ኔ ውስ በተጨማሪ ደግሞ በሚያሳዝን ሁኔታ ከሺዎች በረካ መፈለግ ይቻላል። ለምሳሌ አንድ ሴት ጸጉሯ ቆርቆንዳ ሆኖ በጣም ያስጠላ ጸጉር ቢኖራት ሉጫ ለማስደረግ የሆነች ሴት ጋር ሄዳ ጸጉሯን ብትነካው የእሷን ደግሞ ጸጉር ያብባል ይለናል። እነሱም እንግዲህ ያለ መረጃ አይደለም እናውራ ዳይ ወደሱ እራሳቸውን እኔ በረካ ነኝ እኔን ከነካኸኝ ትባረካል። የእኔን ፀጉር ከነካሽው ፀጉርሽ ዞማ ይሆናል። እኔ ሱቅሽ አልምጣ እንጂ ሱቅሽን ከረገጥኩት በቃ ከስተመር በሰልፍ ነው የሚሉ ሰዎች ካሉ፣ በህብረት ተሰብስበን መግረፍ ነው ያለብን። ህብረት ተሰብስበን መግረፍ አለብን አለ። ምን የሚያደርጉ ሰዎች? ለምሳሌ ሱቅሽ መጥቼ ብረቅጠው፣ ከዛ በኋላ ይሄ ምንድን ነው የሚባለው? ስሙ ጠፋ። ግን ምንድን ነው? ብስሚላ ብቻ አንድ የሚሉት ነገር፣ ገድ፣ ያ ገድ የሚባለው ነገር አለ የሚሉ እንዲሁም ደግሞ ፀጉርሽ እኔ ከነካሁት በቃ አሪፍ ፀጉር ይሆናል ምናምን የሚሉ ሰዎች ካሉ ይዘን መግረፍ አለብን አለ። ከዛ በኋላ ግን እያለ ይህን ነገር ባጠቃላይ እያፈረሰው ነው። መጀመሪያ አሪፍ ነው አይደለም የተናገረው። አፍራሽ ቃሉ ደግሞ ስሙት። ግን እንደዚህ አይነት ሰዎች ግን አሉ፣ ተግባብተና እውነታው አለ። በእምነት ኢማን የተሰጣቸው በኢማን ብዙ ነገር ማድረግ የሚችሉ ሰዎች አሉ። ልብሳቸው በረካ የሆኑ ሰዎች አሉ። እነሱ ውሃ ጠጥተው የተዉት ውሃ ለሌላው መድኃኒት የሚሆኑ ሰዎች አሉ። ያው የሰው ልጅ በጣም ይራቀ ፍጥሩ ወደፊት ስለ ሩሕ ስንነጋገር ሱረቱ ሸምስ ስንማር ስለ ሩሕ ስናወራ በጣም ፍጹም ነው፣ የሰው ልጅ በጣም ረቂቅ ነው። እንግዲህ እነሱ ውሃ ጠጥተው የተረፈውን ውሃ መድኃኒት ነው እያለን ማን ካሊት ከሩ፣ በጣም ነው የሚያሳዝን ጫት ፉታ እየሰጡ እኛ ወሊዎችን እያሉ ጽንስን ትራንስፈርም እናደረጋለን የሚሉ ግለሰዎች አሉ። እነዚህ ሰዎች እውቅና እየሰጠ ነው ማን ታሊት ክብሩ በጣም ነው የሚያሳፍረው በጣም የሚያሳዝን ነው። ወዴት እየሄደ እንደሆነ አይገባኝም። የት ይደርሳል የተባለዛ ቀበል ቆረጠው እንደሚባለው የእሳቸው ልብስ ከነካን እንዲ ገድ ምናም የለ የነቢው ዓለይሂ ሰላቱ ወሰላም ልብስ አብዙ ነገር አድርጓል ያን ነገር አውቃለን። ከዛ ውጪ ግን የሆኑ ሰዎች አንተ እንዴ ጸጉርሽን ማለት ነው መንከባከብ ያለብሽ የተለያዩ ነገራቶችን በመጠቀም ነው ለጸጉርሽን የሚያስፈልግሽ። እንዲሁም ከታመምክ የሆነ ቃልቻ ጋር ሄደ ውሃ የጠጣበትን እሱ የጠጣበትን የተረፈውን አንተ በመጣጣት አድን ምድነው ነው? እንዴት ነው? ሐኪም ቤት ሄደ ጤና ጣቢያ ወይም ሆስፒታል ክሊኒክ ሄደ የሚያዞለህን መድኃኒት በስርዓት በመውሰድ ሰበቢያ በማድረስ አላሁ ስብሓንሁ ወተዓላ ከዛ በሽታ ያድንሃል። ከዛ ውጭ እንዲህ አይነት እንቶፈንቶ ወሬ አታውዱ። ድሬዳም የሆኑ ቃልቻዎች ቡናስ ሲፈላ ወይም ቡና ሲጠጣ ጊዜ እንዳታወሩበት የሚሉ ገሪባ ሴቶች አሉ። ከነዚህ ሴቶች ተጠንቀቁ። ለራሳቸው ጸጉራቸው ራሱ ደርደው ነው የሚቀመጡ፣ ሊያበጥሩት ይቀርና ማለት ነው። ስለዚህ ለአንቺ የሚያስፈልግች ምንድን ነው? ይህ ሻምፖ ይሁን ደግሞ ለስላሳ የሚያደርግ ሉጫ የሚያደርግን ቅባቶችን መጠቀም ነው እንጂ እንዲህ አይነት እንቶፈንቶ ወሬ አያስፈለግም። ካሊድ እንግዲህ በሚያሳዝን ሁኔታ እንዲህ አይነትን አካሄድ እየሄደ እንግዲህ አንቺ ሱቅ ካለሽ የሆነ ቃልቻ ጠርተሽ ወሊ ነኝ የሚል ራሱ ወሊ ብሎ የሚጠራ ከዛ በኋላ ይዘሽ ትሄጂና ሱቅሽ ላይ ዱቅ ታረጊዋለሽ። ከዛስ ገዳለ ይበረግዳል፣ አየሩ ይነፋል እያለን ይህ በጣም የተሳሳተ አስተሳሰብ ነው። አየር እንዲበረግድልሽ በጠዋት ትከፍቻለሽ። ሱቅ ሲከፈት ጊዜ የሚባል ዚክር አለ። ዚክሩን ትያለሽ፣ ሪዝቅሽን ካላሽ ጋር ትተውያለሽ። መጅርህን ትሰግዳለህ ወንድም ያንተ። ከዛ በኋላ ሱቅ ትገባለህ። ከዛ በኋላ ሪዝቅ ካላህ ነው እንጂ የሆኑ ሰዎች ስለመጡ ገድ የሚባል ነገር እስልምና ውስጥ የለም የለም። ሰው የቀብረን አፈር በጥብጦ እንዲጠጣ እያደረግን ካሊድ፣ ክብሮም በነገራችን ላይ አቋመህን ግልጽ ብታረግልን መልካኝ ይመስለኛል። አይታችሁ ከሆነ የሚንበር ቲቪ ፍሬዎች መጨረሻቸው ምንድን ነው? ለምሳሌ አብድል መጂድ ማንሳት እንችላለን። ልክ እንደ ዳይ ካሊድ ክብሮም ያስተምር ነበር፣ ፕሮግራም ነበረው። ስለ ነቢዩ አለ ሰላቱ ወሰላም ሰብዕና ይመስለኛል፣ ያስተምር ነበር ሚንበር ቲቪ ላይ። ከዛስ ሙርኮዝ ላይ ይቀርበ ነበር። ከዛ አላህ ከርሸበ ላይ ሆነ አልሆነም፣ እኛ ምን አገባን? ነበር ዳይ ካሊድ ክብሮም ተውሂድ በሶስት ተከፈለ ተብሎ 25 ደቂቃ እንዴት ሰዎችን ፀሐይ ላይ ያስቆመ ታስተምራለን። ታማኝነት ለግለሰቦች ነው ብሎ እየወነጀለ ነበር፣ የውስጥ አዋቂ ሆኖ ማለት ነው። በጣም በሚያሳዝን ሁኔታ ድል መጅድ መጨረሻ ምንድን ነው ስንል ቡሃሪ ሙስሊም የነቢዩ ዐለይሂ ሰላቱ ወሰላም ዘጋቢዎች እንደ እናታችን አይሻ ዘጋቢዎችን ማለት ነው፣ እነዚህ ሽንታሞች እያለ ይሳደብ ነበር ትልልቅ አሊሞችን ማለት ነው፣ ሽንታቸውን መቆጣጠር የማይችሉ ሽንታሞች እንዴት ላምናቸው እችላለሁ አለ። ቪዲዮዎች አሉ፣ ታቆታላችሁ። አብደዋል፣ ልጁ ማለት ነው። ካሊድም እንደዛ እንዳይሆን እፈራለሁ። ዲን፣ እውቀት ከማን እንደምትወስዱ ጠንቀቃችሁ ወቁ። ሰለፎች ምን ይላሉ? ዲንህ፣ ሕይወትህ ነውና እውቀትህ ከማን እንደምትወስድ ጠንቀቃችሁ ወቅ ይላል። እውቀት ህይወት ነው። ወደ ህይወት መግቢያ በር ነው እውቀት ወደ አላህ የሚያዳርሳችሁ አንድ መድረሻን። ታዳ እውቀትን ከማን መውሰድ እንዳለባችሁ። ትክክለኛ እውቀት ወደ ጀነት ይመራል። የፍልስፍና እውቀት፣ በቁርአንና በሀዲስ ያልተገደበ እውቀት፣ ስሜትን የተከተለ እውቀት ወደ ገሃነም ያስገባል። ይህን ነገር አሰግጬ ነው የምናገረው? እስከ ዛሬ ዝም ያልነው በነገራችን ላይ ፊትና ላለመሆን ነው። ይስተካከላል ብለን ነው ዝም ያልነው። ግን በርካታ ነገራቶች የራሱን አስተሳሰብ እየተናገረ ነበር ነሺዳ መንዙማ በተመለከተ እንዲሁም ደግሞ የሱና ሰዎችን በአሽሙር ሲነቁ ሲናቆር ጊዜ በቃ አለ አይደለም የሌለ ሳተሳስ ሲሆን ጊዜ ለመነኛ በቃ እያወቅን ጉም ለምን አንሆነ ማለት ግን ሐቂቃ ይህን ነገር የማያስጨንቀው ትውልድ ካለ ነገ አላህ ዘንድ ትጠየቃለህ። አላህ ሱብሃነ ወተዓላ እስራኤል በኒ እስራኤሎች የረገመበት ዋነኛ ምክንያት እንዲህ አይነትን ስህተትን በአደባባይ ሲፈጸም ጊዜ እያዩ በመልካም አያዙም ነበር፣ በመጥፎ ደግሞ አይከለክሉም ነበር ነው። ነቢው አለይሂ ሰላቱ ወሰላም መጥፎ ያየ ሄዶ ይከልክል፣ ያልቻለ በምላሱ ይናገር፣ ያልቻለ በቀልቡ ይጥላ፣ ያልቻለ ደግሞ ከቦታው ይራቅ ብለው ነበር። ዛሬ ላይስ በሚያሳዝን ሁኔታ እንዲህ በአደባባይን ስህተት የሚሰራ ሰው እዙር እንሰጠዋለን። ነገር ግን ይህን ነገር ስህተት ነው ብሎ ቁርአናዊ ሀዲሳዊ መረጃ አምጥቶ ረድ ሲሰጥ ጊዜ አንተ ሐሜተኛ የሰው አይብ ለቃቃሚ ይባላል። የሰው አይብ ማለት ሐሜት ማለት ሰዎችን ተደብቀው የሰሩት በእነሱና በአላህ መካከል የሚቀር፣ ለምሳሌ በቤተሰብ ጉዳይ ሊሆን ይችላል። በግላቸው ፐርሰናሊ ጉዳይ ሊሆን ይችላል። ከሰዎች ካላቸው ነባራዊ ሁኔታ አንጻር ሊሆን ይችላል። ተደብቀው የሰሩትን ነገር ብና የራሱ አይብ ስለሆነ እንደብቃለን። ምክንያቱም በአደባባይ አውጥቶ ስላልተናገረ። ለምሳሌ በአደባባይ ዝሙት ይቻላል ቢል አንድ ግለሰብ እንዲህ ዝሙት ይቻላል ብሎ ተናገረ ብላችሁ ያዙኝ ልቃቁኝ ተላላችሁ። የአላህን ቁርኣን የአላህን ቃል ቅዱስ ቃሉ እያጠመሙ እየፈሰሩ ግን ምንም አይመስላችሁ። ጥመትን የሚጀምረው ከትንሽ ነገር ነው። ካሊድን በስሜት እንዲሁም ደግሞ በጭፍን የሚከተሉት በርካታ ሰዎች አሉ። ስለዚህ እነሱን እንዳይሳሳቱ በማለት ምላሽ እንሰጣለን። ይህን ነገር ቁርኣናዊ ሀዲሳዊ መረጃ አለው ወይ? ኦፍኮርስ በሰፊው የምመጣበት ይሆናል። የሰው ስም አንስቶ ምላሽ መስጠት ይቻላል ወይስ አይቻልም የሚለው በሰፊው ኢቭን ማንሳትማ ይቻላል። ይህ የታወቀ ነገር ነው። ነቢዩ አለይሂ ሰላቱ ወሰላም አቡዘር ቢላልን አንተ የጥቁር ሴት ልጅ ሲለው ጊዜ ማለት ነው። ነቢው ዓለይሂ ሰላቱ ወሰላም ደቀ መዛሙርቶቻቸውን፣ ሰሃቦቻቸውን ፊት ሆነው አደባባይ ላይ አንተ አቦዘርሆይ የጃህልያ ባህሪ አልለቀቀህም ብለው ኮስተር ይበል ኢቨን አግሬሲቭ ሆነው ነው የተናገሩት። የማዝን ታሪክ እናውቃለን። ሰላትን አራዝሙ ሲያሰግድ ጊዜ ነቢዩ ዓለይሂ ሰላት ወሰላም ፊትና እንዳትሆን እፈራለሁ ብለዋል። እየተኮሳተሩን ምናምን አንተ ግን መርጦ አለቃሽ ነው። አላሁ ስብሐነሁ ወተዓላ ተበት ወረደው አቡ ለሀብ በህይወት ያለን ህክመ የለውም እንዲህ አለ ልትል ነው። ስብሐና ሙሳን ለፊርአውን ለዝለዝ ባለ ቃል አውናግር ካለ ለአንዳማኝ እናም አስሉ እኮ ለስለስ ባለ አነጋገር አንደበት ሰዎችን ወደ ትክክለኛ እስልምና ጥሪ ማድረግ ነው። ነገር ግን ጠንከራ ያለ ቃል የምትጠቀምበት ጊዜ የለም አለ አላህ ነውኮ እነዛ ሙሽሪኮችን በተመለከተ ምንድነው ያላቸው ለነብዩ አለይሂ ሰላቱ ወሰላም እነዚህ ከሃዲያኖች ብታስጠነቅቅም ባታስጠነቅቅም ለነሱ ጥቅም የላቸውም፣ ዕውሮችና ደቆሮች ስለሆኑ ይላል ማን ጌታችን አላህ ሱብሓነሁ ወተዓላ። አንድ ሰው ይህን ቢል እኮ አሰባችሁት። ሙናፊቆችን በተመለከተ እስልምና ውስጥ ሆነው ራሱ እነዚህና መሰን ነገራቶችን ተናግረዋል ሰለፎቻችን የቢዳ አራማጆች ወደ ሽርክ የሚጣሩ ሰዎችን አህያ ብለው ይናገሩ ነበር። እነዚህ አህያዎች ናቸው። ወላይ ክታቦቻቸውን ከፍቼ ማሳየት ይችላሉ። አሁን እኛ አግሬሲቭ ሆነን ራሱ አንናገርም። ውስታዝ ዳይ ምናምን እያን ማለት ነው በዚህ ልክ እያወራ እናንተ መጣችሁ ግን ኮሜንት ላይ ትንጫጫላችሁ። ለምን ሲባል ወንድና ሴት አንድ ላይ አድርጉ ለስሜታችሁ በሚመጥን መልኩ ነብዩ አለይሂ ሰላቱ ወሰለም የረገሙትን ተግባር የግመል ሻኛ የግመል ሻኛ የሚመስልን የሂጃብ ስታይል አድርጋ ካሊድ ክብሮም ላይ መድረክ ላይ ቁጭ ብላ ትናገራለች። ስለዚህ ጉዳይ አያስተም ነቢው አለይሂ ሰላቱ ወሰላም መጥፎ ያየ ባንደበቱ ከልክል የሚለውን አስተምሮ ጣሮ ማለት ነው አላኩል ያል ብዙ ነገር መናገር እችን ነበር። ሐቂቃ ማለት ነው። አንዳንዴ መስለሃውና መፍሰዳው እያመዛዘንን ዝም እንበል ብለን ነው እንጂ ብዙ ነገር መናገር እንችን ነበር። ስለዚህ ካሊድ ክብሮም እናከብርሃለን። ይህን ነገር አስተካክል። የምትሄድበት ሀጅና አቂዳን በትክክል ተማር። ቁርአንን እያሉ ጥናት እያሉ የአላህ ቤትን ትተው አዳራሽ ላይ ተከራይተው በሴትና ወንድ ደባልቀው አልባሌ ቦታ ላይ እንዲገኙ ማድረግ አይደለም። ኢስላሚክ ሹራ እየተባለ ዲስከስ አለን ዛሬ ተብሎ ሴትና ወንድ ጠረጴዛ ቴብል ላይ አንድ ላይ አድርጉ ዲስከስ ማድረግ ሸራዊ አይፈቅደውም። ከየት ያመጣው እንደሆነ አናቅ። ከጊዜ በኋላ ያንተ ተማሪዎች ፍሬዎች ምን ያደርጉ እንደሆነ ኢማጅን አድርጉ። አላኩልኝ ለዛሬ ይሄን ካልኳችሁ በሌላ ቪዲዮ እስከምንገናኝ ሐዛ ወቢላይ ተፊቅ ወሰላና ነብና መሐመድ ወአላ አለይሂ ወሰህቢ ወሰለም ወሰላሙ አለይኩም ወራህመቱላሂ።